ምንድን ነው ምን እየሆንክ ነው ደህና ነህ ደህና ምንድን ነው የምትወራጨው እየተራጨክ አይደለም እየዘፈንክ ነው በወዴ ስለሆነ ነው ያልሰማኝ እሱን ነገር ተው አላልኩም ለምን ዘፋኝ መሆን አትችልም ይሄኔ ለምን አባ ለዘፋኝነት የሚሆን ድምፅ የለም እና አባ አይኖረኝም ምን ችግር አለ ምንም ችግር የለም እኮ ና ና ና ና ቁጭ ቁጭ ከኔና ከእናትህ ማንን ነው የምትወደው ከኔና ከእናትህ ይበልጥ የምትወደው ማንን ነው ሁለታችሁ ነው የብልጥ መልስ መልሰ ሞታል በአንተ ቤት ምረጥ ከኔና ከእሷ ምረጥ ማንን ነው ይበልጥ የምትወደው ሁለታችሁ ነው የግድ ምረጥ ብትባልስ ያስገድደኛል ለምሳሌ ለምሳሌ ሌባ መጥቶ ከእናትና ከአባት ምረጥ ቢልህ ማንን ትመርጣለህ አንተን ለምን የምፈልገውን ነገር ታደርግልናለህ የምትፈልጉትን ሳይሆን የሚያስፈልጋችሁን የሚያስፈልገን ነገር ታደርግልናለህ ሌላስ ትንከባከበናለህ ድፍናለች መልሶ አብራራት ትምርታችን እንደከተናለ ትምህርት ቤት ትጥጣራት ሄድልናለ። አኔ ሄዳለሁ እንደናታቹ አይደለች። እንደምን ሄድላችሁ? አንተኮ ስለማይመች ነው እንጂ ትሄድልናለ እኮ። ሌላስ? አራባ ሰዓት ተረፈደ የትምህርት ቤት። እሺ ሄድ፣ ሄድና ዩኒፎርምህን ለባብስ። አብራን ሄድና ያን የስፖርት አስተማሪ ማናገረው። ጉዳይ ለማን ነበር ስሙ ያልከኝ? ገረመው እውነትም የሚገርም ነው ስሙ ሂድና አለባብስ የኔንም ተዘጋጅ ይበላት እማዬ ወይም ዛሬ የሚዋደዱ አባትና ልጅ ተያይዘው ትምህርት ቤት ሲሄዱ ማየት ይፈልጋል ሂድ